ነቢዩላህ ኢብራሂም አለይ ሰላም ከተጣሉበት እሳት አላህ ስብሐነሁ ወተዓላ ነጻ ካወጣቸው በኋላ ተረጋግተው ፈጣሪያቸውን ለመምለክ ብሎ ባለቤታቸውን ሳራን ይዘው ከሻም ሀገር ወደ ግብፅ ምድር ተሰደዱ። የግብፅ ነገስታት ፊራውን በመባል ይታወቃል። የያኔው ፊራውንም ኢብራሂም አለይ ሰላም በጣም ውብ የሆነች ሴት ይዘው ወደ ከተማዋ መግባታቸውን በሰማ ጊዜ፣ አንተ ሰው ካንተ ጋር ያለችው ሴት ምንህ ናት? በማለት መልእክተኛ ላከባቸው። ነቢዩላህ ኢብራሂም ዓለይሂ ሰላም እህቴ ናት በማለት መልስ ሰጡ። ወደ ባለቤታቸውም ዘወር አሉና፣ እህቴ ናት ብያቸዋለሁና ቢጠይቁሽ እንዳታስተባብይ፣ ወላሂ ከኔና ከአንቺ ውጭ በስተቀር አማኝ በምድር ላይ የለም አሏት። ከዚያም ተገዳ ንጉስ ፊት እንድትቀርብ ተደረገች። ሳራ ወደ ፊሮን ቤተ መንግሥት እንደደረሰች ውዱ አድርጋ እንዲህ በማለት ዱዓ አደረገች። አላህ፣ እውነት ባንተና በመልእክተኛ አምኜ ከሆነ ብልቴንም ለባሌ እንጂ ጠብቄ ከሆነ ይህን ከሃዲ በላይ ላይ አትሾምብኝ። ከዚያ በኋላ ፊርአውን እርሷ ወዳለችበት ገባ። ሊቀርባት ሞከረ፣ ግን አልቻለም። በተደጋጋሚ ቢሞክርም እግሩ ተሳስሮ ተዝለፍልፎ ወደቀ። ፊርአውንም በመጨረሻ ሳራን ላይ ንካት ቃል ገብቶ አላህ እንዲያድነው ድዋ እንድታደርግለት ተማጸነ። ድዋ አደረገችለትና ዳነ። ፊርአውን ሳራን አከበራት። ሀጀራ የምትባለውንም ግብፃዊ ሴት በስጦታ መልክ ሰጣት። ሳራ ልጅ አልወለደችም ነበር እና ኢብራሂም አለህ ሰላም ሀጀራን እንዲያገቡ ገፋፋቻቸው ኢብራሂም አለህ ሰላምን ሀጀራን አገቡ ሀጀራ አረገዘች ኢስማኤል የሚባል ልጅም ወለደች ሀጀር ኢስማኤልን የወለደችው ነቢዩላህ ላ ኢብራሂም አለህ ሰላም እድሜያቸው በጣም ገፍቶ ዘጠና አካባቢ ደርሶ በነበረበት ጊዜ እንደሆነ ይነገራል ሳራ በእድሜዋ መግፋት የተነሳ መውለድ አትችልም ነበር። ሆኖም ግን ሀጅር ማርገሷንና የባሏም ቀልብ ወደ እሷ መዘንብሏን ባየች ጊዜ መቅናቱ አልቀርም። ነቢዩላህ ላ ኢብራሂም ዓለይሂ ሰላም በሁለቱ ሴቶች መካከል አጣብቅኝ ውስጥ እንደወደቁ ይነገራል። የሆነ ሆኖ የአላህ ሱብሐነሁ ወተዓላ እቅድ ጊዜው ደርሶ ነበርና በፈጣሪያቸው ትዕዛዝ ወደ ቅድስት ምድር መካ ተንቀሳቀሱ። ነቢዩላህ ኢብራሂም ዓለይሂ ሰላም ሀጀራንና ከሀጀር የወለዱትን ልጃቸውን ኢስማኤልን ይዘው ከሻማ አገሩ ተነሱ። ለጉዟቸው ማረፊያ ሀገር ያሰቡት የተከበረችውን የመካ ምድር ነው። ያን ኢስማኤል ገና ከአንቀልባ ያልወረደ ጡት ያልጠለ ጨቅላ ህፃን ነበር። ኢብራሂም ዓለይሂ ሰላም እናትና ልጅን ወስደው የአላህ ቤት ካዕባ ዘንድ አኖሯቸው፣ ተምር ከያዘ አነስተኛ ስልቻና ጥቂት ውሃ ከያዘ ኮዳ ጋር። ያኔዋ መካ ምንም ሰው አልነበርባትም። ከሰው ይሁን ከእንስሳ ሕይወት አለው የሚባል ፍጡር ዝራ አይልባትም። በአካባቢዋ ውሃም ሆነ ወንዝ አልነበርም። ነቢዩላህ ኢብራሂም አለይሂ ሰላም በዚህ ሁኔታ ላይ ሚስታቸውንና የአብራካቸው ክፋይ የሆነውን አንድዬ ልጃቸውን ኢስማኤልን ትተው ወደ ኋላ ዞረው ወደ ሻም ምድር ገሰገሱ። ታላቅ ጭካኔ ነበር ወይንም ይመስል ነበር። የኢስማኤል እናት ሀጀር ሁኔታውን ለማመን የሚቸግር በሚመስል እይታ ዙሪያዋን ለመቃኘት ሞከረች። ምንም አይነት ድምፅ የማይሰማበት እጅግ አስፈሪ ምድረ በዳ ሆነባት። በቅርብ ርቀት የነጣጡና የገረጡ አለታማ ኮረብታዎች ይታያሉ። የበረሃው አሩር ያነድዳቸው ያገጠጡ ጥቁር ድንጋዮችም እንዲሁ አካባቢው ምንም ያደም ዘር የለበትም። ቢጮሁ የሚሰማ ዘመድም ሆነ የሚደርስ ጎረቤት የለ ልባርጉ የሀጀር የኋላ ታሪኳ በቅንጦት የተሞላ ነው። እድገቷ ሁሉም ነገሯ ሞልቶ በተተረፈረፈባቸው የግብፅ አብያተ መንግስታት እና አባይና ናይል ወንዝ ዳርቻ ነበር። ቀጥሎም ለተወሰነ ጊዜ ኖረችው በሻም የዛሬው ፍልስጤን፣ ዮርዳኖስና ሱሪያ አካባቢ ሀገር ነው። በለምለም ሀገርና በረንጓዴው መስክ ነው። አሁን ግን የምታየው ሁሉ ያለመደችው እንግዳ ነገር ሆንባት። ፍርሃትም ውርር አደርጋት ወይንም ውርር ያደርጋት ይመስላል። ተነሳችና ትቷት ለመሄድ ፊቱን ያዞረውን ባሏን ለመከተል አሰበች፣ ለመራመድም ሞከረች። ኢብራሂም ወይ ወዴት እየሄድክ ነው? አለችው። በዚህ ሰውም ሆነ ወዳጅ ዘመድ በሌለበት ሸለቆ ትተህን ልትሄድ ነውን? በማለት ተጣራች። ነቢዩላህ ላህ ኢብራሂም መልስ አልሰጧትም፣ ዞር ብለውም አላዩዋትም። መልሳ ተጣርታ ጠየቀቻቸው፣ እንዲህ ትተህን ወዴት ነው የምትሄደው? ነቢዩላህ ኢብራሂም አሁንም መልስ አልሰጧትም ለሶስተኛ ጊዜ በተጠየቃቸው አሁንም መልስ የለም ዞር ብለው እንኳን አለማየታቸውን ባስተዋለች ጊዜ እንዴ አላህ ነው እንዴ በዚህ ነገር ያዘዘህ በማለት ጠየቅቻቸው እርሳቸውም አሁን በማለት መልስ ሰጧት አንገታቸውን በአውንታ በመነቅንቅ እሷም እንዲያ ከሆነ እሱ በቂ ነው የአላህን ውዴታ ወድጅ ያለው እንግዲያውስ በልሂድ እሱ ጥሎ አይጥለንም አለቻቸው። ባላህ ማመን በእሱም መንካት ይዋል። ይህ ነው ሀጀር ከአላህ ስብሓን ወተዓላ የመጣውን ነገር ሁሉ ለመቀበል ዝግጁ መሆኗን አረጋግጠች። ጌታዋ የወደደላትንም በጸጋ ተቀበለች። ጉዳዩ እንዲያ መሆኑን ስታውቅ ፍርሃት እየለቀቃት መጣ፣ ብቸኝነት ራቃት። ባላህ ላይ ሙሉ እምነት ያለው ሰው አይደለም በአንድ ሞት በብዙ ሞቶች መካከል ቢሄድ እንኳን አይደነግጥም፣ አይርብተብትም፣ አይፈራም። ባላህ ላይ ጥሩ ተስፋን የሚያሳድር ሰው በእጁ ላይ ካለው ነገር ካላህ ዘንድ ባለው ይበልጥ ይተማመናል። ወደ ታሪኩ እንመለስ። ነቢዩላህ ኢብራሂም አለይሂ ሰላም አሁን ካላህ ነው ትዕዛዙ ባሏትና ቁርጡን በነገሯት ጊዜ እርሳቸውን መከተል ትታ ወደ ኋላ ወደ ልጇ ተመለሰች። በዕድሜ ገፍተው እርጅና ተጭኗቸው የነበሩት ነቢዩላህ ኢብራሂም በዚህ መልኩ ሚስታቸውንና ልጃቸውን በቂ ስንቅ፣ ውሃና ሰው በሌለበት ጭው ባለው በረሃ ላይ ትተው ጉዛቸውን ወደ ሻም ሀገር ቀጠሉ። ጥቂት እንደሄዱም በመካ ዙሪያ ከሚገኙ ተራሮች መካከል በደረሱ ጊዜ ልጅና እናት በማያዩበት ሁኔታ ፊታቸውን ወደ አላህ በማዞር እጃቸውንም ወደ ሰማይ ላይ በማንሳት እንዲህ በማለት ዱዓ አደረጉ። ጌታችን ሆይ፣ እኔ አዝመራ በሌለው ሸለቆ ውስጥ በተከበረው ቤትህ በካባ አጠገብ ከዘሮች ያስቀምጥኩ። ጌታዬ ሆይ፣ ሰላትን ያቋቁሙ ዘንድ አስቀምጥኳቸው። ከሰዎችም ልቦችን ወደ እነሱ የሚናፍቁ አድርግ። ያመሰግንሁም ዘንድ ከፍሬዎችህ ስጣቸው። ይህን እንዱ አድርገው አደራውን የባሮቹን አደራ ለማይዘነጋ ለአላህ ሱብሓነሁ ወተዓላ ሰጥተው ነቢዩላህ ላ ኢብራሂም ዓለይሂ ሰላም ወደ ሻም ሀገረ ተመለሱ። ሀጀራ ከያዘችው ጥቂት ውሃ ልጇን ማስጎንጨት ጀመረች። ጡት ማጥባቱንም ተያያዘችው። በኮዳ ውስጥ የነበረው ውሃ ግን ሊያልቅ ብዙ ጊዜ አልፈጀበትም። የእናት ጡትም አብረው ደረቀ። በዚህ ሐሩሩ አናትን በሚበሳበት ምድር እናትና ልጅ የውሃ ጥም በረታባቸው። ሕፃኑ ልጇ ከጥም የተነሳም ተዳከመና ተዝለፈለፈ። ያለከልካል ከንፈሩን በምራቁ ያረሳል፣ ጣቱን ይጠባል፣ ሲበሰበትም በእጅና በእግሩ መሬቱን ይደበድባል፣ ያልቅሳል። ሀጀር ጭንቅ ሲላት ዳግም ዙሪያዋን ቃኘች። አጋዥና ፈጥኖ ሚደርስላት አንዳች ፍጡር ይኖር ይሆን ጠበቀች። ነገር ግን ምንም አላገኘችም። እናት በፈጣሪዋና ተንከባከበው አላህ ሱብሐነሁ ወተዓላ ላይ ከፍተኛ ተስፋና የሰከነ እምነት አላት። ለዚህም ነበር ለባሏ አላህ ጥሎ አይጥለንም ያለችው። ሆኖም ግን አላህ አለልን ምንም አንሆንም ብላ እጅ እግሯን አጣጥፋ አልተቀመጠችም። ሰበቡን ማድረስ ነበርባትና አይኗ እያየ ልጇ እንዲሞትባት አልፈቀደችም። እናም ተነስታ ቆመች። ረሃቡ አድክሟታል። ጥሙ አጎሳቁሏታል። ወዴት እንደምትሄድ ግራ ተጋባች። ያሌ የዜችን ጽኑ የአላህ ባሪያ ታሪቋንና ብክነቷን አብረን እንከታተል። አሁን ተነሳች እና ቆመች። በቅርብ ወደሚታያት ወደ ሰፋ ከረብታ መራች። ከአናቱም ላይ እንደምንም ወጣች። አርቃ በዓይኗ ውሃ ፈለገች። አሻግራ በአካባቢዋ ፍጥረት ይገኝ እንደሆነ ተመለከተች። ቁልቁል ወደ ሸለቆዎችም ጎልጉላ አየች። ሀሳቧ ሁሉ ውሃ ነበር። በአካባቢው ሰው ካለ አሊያም የሚያልፍ ቅፍለቶችንም ባገኝ ብላ ነበር። ነገር ግን ምንም ልታያልቻለችም። ሆኖም ግን ተስፋ አልቆረጠችም። ፍላጋዋንም አላቆመችም። ከኮረብታ ወረደችና ወደ ሸለቆው ሆድ ተንደረደረች። ከዚያም ተንፋሻ ቁረጥ እያለ የደከመ ሰው ሰው ሩጫ አይነት ትሮጥ ጀመር። እንዲህ እየገሰገሰች ባዶ እጇን ከሸለቆ ወጣች። እንደ ገና ወደ ሌላኛው ኮረብታ ወደ መሯ አምራች ላዩ ላይም ወጣ ቆመች። አሻግራና ርቃም ተመለከተች። ሰው ፈለገች፣ ውሃ ፈልገች፣ ፍጥረት ፈለገች። ጭለል ያለው ሰው አልባ ሀገር ሆንባት። አሁንም ተመልሳ ወደ መጀመሪያው ኮረብታ ወደ ሶፋ ወጣች፣ ዳግማረክ አየች። ሆኖም ግን ምንም አዲስ ነገር አላየችም። ጠንካራዋ መቤት እንዲህ ባክነች፣ ሰባት ጊዜ ያህል በሶፋና በመሮዋ ኮረብታዎች መካከል ተመለሰች። በአጅ ላይ የምናደርገው ሰዐይ የሚባለው በመሆኑ የምንሮጥበት ሂደት ይህንን ክስተት ለማስታወስ መሆኑን ልብ ይሏል። ይህች ሴት ከሰማይ ቤት ምን ያህል እውቅና ቤት ሰጣት ነው አላህ ድርጊቷን ወንዶችም ሴቶች የሚፈጽሙ ዘንድ መንገድ ያደረገው። ሱብሓናላህ። እስልምና ሴቶችን አያውቅም ግድ የለውም ብሎ የሚሉ ወገኖች ለዚህ ጉዳይ ምን ይሉ ይሆን? ታሪኩን ጨርስ። አጀር በሶፋና መሮሃ መካከል ያደረገችው ሩጫ ውጤት አላስገኝላትም፣ በክነቷን ፍሬ አላመጣላትም። በመጨረሻም በሰባተኛው ዙር መሮሃ ላይ በወጣች ጊዜ የሆነ ድምፅ ሰማች። ለራሷም አለችና ጆሮን አንቅታ ወደ ድምፁ አቅጣጫ ማዳመጥ ያዘች። የሆነ ድምፅ ሰምቻለሁ፣ እባክህ ረጅህ ኮንክር ዳኝ ድረስልኝ በማለት ተናገረች። መልስ አላገኘችም። ወደ ልጇ ዞር አለች። በዚህም ጊዜ አንድ መልአክ በክንፎቹ መሬቱን ሲጭር ተመለከተች። መልአኩ ውሃው እስኪፈልቅ ድረስ መሬቱን ቆፈረው። የእስማኤል እናት ደስታ ፈንቅሏት ወደ ውሃው ፈጠነች። ፈሶ እንዳያልቅባት ብላ በድንጋይና በአፈር ተገድቧ ይዘች፣ አቤቱ ጉጉቷ በመዳፎቿ እየዘግነችም ወደ ውሃ መያዣ ወቃ ጨለፈች። ጨልፋ በጨረሰች ቁጥርም የተረጨ ውሃ ዳግም ይሞላል። ውሃው የዘምዘም ውሃ ነበር። የእስማኤልናት ናት በደስታ ስሜት ተውጣና ሰክራ ባትገድበው ኖሩ ትልቅ ምንጭ በሆነ ነበር። ወራ ምንዋ በቶቹ አላህ ይዘንላትና ይላሉ የእኛ ነቢይ ሰለላሁ እንግዲያውስ ጥሎ አይጥልንም ያለችውና እውነተኛ መመካተን በፈጣሪዋ የተመካችው የአላህ ባሪያ ጌታዋ እውነትም ጥሎ አልጣላትም። የተወኩሉን ፍሬ አየች፣ የትዕግስትን ጥፍጥና ቀመሰች፣ የቂኗንም ውጤት በዚህ መልኩ ቀጠፈች። እንግዲህ አላህ ስብሓነ ታላ ባሮችን ያክማል፣ ወዳጆቹን ይሸልማል። ቀጥሎም ለሀጀር ሌላ መጽናኛ መጣላት። መላኩ ጅብሪል እንዲህ በማለት አረጋጋት። አይዟችሁ ችግርን አትፍሩ። በዚህ ቦታ ላይ ያለህ ቤት ይሆናል። ይህ ልጅና አባቱም ይገነቡታል። ይህ የጣፋጭ ታሪክ የእስማኤል እናት የሀጅር የበረሃ ላይ ብክነት ነው። ታሪኩ በዋነኝነት የሀጅር ትዕግስትና ተስፈኝነት ጎልቶ የወጣበት ነው። ጥንካሬዋና ጽኗቷ በተለይ ለእኛ ለሙስሊም ሴቶች በርካታ ቁም ነገርን ያስጨብጣል። በታሪክ ውስጥ በየዘመኑ ምርጥ ሴት የአላህ ባሪዎች ማለፋቸውንም ያስታውሰናል። ፈተናዎች ቢደራረቡም በእምነታችን ላይ እንዴት መጽናት እንዳለብን የሚያስተምረናል። ይህች በርግጥም ማሀጀር ናት። የጽናት ተምሳሌት የተስፋ ብነት። ትዕግሥቷ ይገርማል። ሁኔታዋ ያስደንቃል። በምከራ ላይ ታገሰች። የቀረበላትንም ፈተና በብቃት አለፈች። ባላህ ቁርአን ውስጥም ለዘላለሙ ተወሳች። ልጇም ለነብይነት ተመረጠ። በእሷም በተዋረድ የመጡ ነቢያት እናት ሆነች። ላላህ ወዳጆች ምሳሌ ሆና ቀረበች። አሁን ሀጀር መጨረሻዋ እንዲያማር መጀመሪያ አካባቢ እልም ባለው በረሃ ብቻዋን መሆኗን ባስተዋለች ጊዜ ፈርታ ነበር። ረሃብም ጥንን ማጎሳቁላት ነበረ። ሆኖም ግን ነገሩ ከአላህ ሱብሓነ ወተዓላ መሆኑን ባወቀች ጊዜ አላህ ሱብሓነ ወተዓላ የወደደላትን ወደደች። ከልቧም አምና ተቀበለች። ባላህ መንገድ ባይተዋር ሆና ኖረች። የእስማኤል እናት ውሃውን ባገኘች ጊዜ የተረጋጋች በካባ ዙሪያም የመጀመሪያዋ ሰፋሪ ሆነች። የአሞራዎችን በአካባቢው ላይ ማንዣ በባዩ መንገደኞች በዚህ አካባቢ አካባቢ ውሃ ማለ ማለት ነው በማለት በመካ ሰፈሩ። በዚህ መልኩም የነቢዩላህ ኢብራሂም ባለቤት ሀጀርና ልጃቸው እስማኤል ለቅድሲቷ የምድራችን ከተማ መካ መቆርቀር ምክንያት ሆኑ። የነቢዩላህ ኢብራሂም አለይሂ ሰላም ልጅ ከሆኑት ነቢዩላህ ኢስማኤል አለይሂ ሰላም የዘር ሃረግ ደግሞ የዓለማችን ሁሉ እዝነትና በረከት የሆኑት ታላቁ ነቢይ ነቢያችን ሙሐመድ ሰለላሁ አለይሂ ወሰለም ተወለዱ።